እንደምን አላችሁ ወንድሞች እናቶች፣ ሰላም እግዚአብሔር ይብዛላችሁ። አንድ ሀሳብ እያሰላሰልኩ ነበረ በድርሰት ጉዳይ ማለት ነው እና ብዙ ጊዜ አወራበታለሁ ከዚህ በፊት እዚሁ ቻናል ላይ ትንሽ በሱ ጉዳይ ያወራሁት ነገር አለ። ግን እስኪ ዛሬ ደግሞ ምናልባት ለየት ያለ እይታ እስኪ ካለ ምናልባት ልጥቀስላችሁ። አንድ ሰው ጠየቀኝና ድርሰት እንዴት መድረስ ይቻላል? አለኝ። እርግጥ አሁን ሰዓት ላይ ብዙ ሰዎች ለማስተማር እየሞከሩ ነው ድርሰት እንዴት እንደሚደረስ። ግን ፎርሙላውን ማንም አያስተምራችሁም፣ ማንም አያስተምራችሁም። ይህንን ተማመን ነው ልንገራችሁ። ምናልባት ትንሽ ሊያሳያችሁ ይችላሉ ሂደቷን ግን በጣም ከባድ ነው። ድርሰት ማስተማር ለምን መሰላችሁ ከባድ የሆነው፣ ውበትን መግለጽ እንዴት ይቻላል? በብዙ መልክ። በዛው ልክ የስሜታችሁን ጥልቀት እንዴት ማስረዳት ይቻላል? እንደናንተ እውቀት፣ እንደናንተ አረዳድ፣ እንደናንተ ፐርስፔክቲቭ እይታ፣ እንደናንተ ደግሞ የጸጋ ጉዳይ ይወሰናል ማለት ነው እና ድርሰትን እንዴት ማሳየት ይቻላል? አይዶን ነው ምናልባት እንዲህ አድርጌ እንዲህ አድርጌ ያለው እንዲህ ልታደረግ ትችላለን፣ ልንልል ይችላለን። ግን ስቲል ያም በቂ አይደለም። ግን ሲምፕሊፋይ ማድረግ እንችላለን፣ የድርሰትን መንገድ እንደኔ እይታ እንደኔ አረዳድ፣ ድርሰት የሚወለደው ከኢምፕሮቫይዜሽን ነው። ኢምፕሮቫይዜሽን ማለት ምንድን ነው የሚባለው፣ ቅጽበታዊ ፈጠራ ማለት ነው። እና ቅጽበታዊ ፈጠራ በእይታዎቻችሁና በእናንተ እውቀትና በእናንተ እዛ ቦታ ላይ ያለ የፍልስፍና አረዳድ ጉዳይ የተመሰረተ ነው። ለኢምፕሮቫይዜሽን ሶስት መሰረቶች አሉ ብዬ አስባለሁ። አንደኛ ትልቁ መንፈስ ቅዱስ ነው። ሁለተኛ ዜማ፣ ሶስተኛ መሳሪያ። ሶስቱ ለኢምፕሮቫይዜሽን መንገድ ናቸው። መሳሪያ ለምን ያስፈልጋል የምትሉኝ ከሆነ ማህደር ነው፣ ሚዲየም ነው ለመገናኘት ከዛኛው ከማይዳሰሰው ዓለም ጋር እና የማይዳሰሰው ዓለም ደግሞ መንፈስ ቅዱስ ራሱ ሲሰጣችሁ ነው፣ ጸጋ ኢቭን ለማሰብ የምትጀምሩት። ብዙ እኮ ኦርድነሪ የሆኑ ሰዎች እኮ አሉ፣ በቃ ኖርማል ህይወት የሚኖሩ እናንተ የምታስቡትን የማያስቡ እናንተ የምትጠይቋቸውን ጥያቄዎች የማይጠይቁ እናንተ በምትሄዱበት ጎዳና የማይሄዱ ሰዎች አሉ። ኢቭንም ይሄንን ስላችሁ ከምን አንጻር መስላችሁ፣ የተማሩ ናቸው እንኳን የምትሏቸው ሰዎች ይህንን የማያስቡ አሉ። እና መድረስ ከማስተማር ጋር አንድ አይደለም። ይህም በጣም ለይታችሁ ተመልከቱ። አንድ ብዙ ጊዜ የሚያከራክረኝ ነገር አለ። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የዜማ መምህራን አሉ፣ ግን ብዙሀኖች የዜማ መምህራን ደራሲ አይደሉም። እርግጥ የቅኔ መምህራኑ ይሻላሉ፣ ድርሰት ይደርሳሉ፣ ግን የሚደርሱት ድርሰት ስነ ግጥም ነው እንጂ ዜማ አይደርሱም። ምክንያቱም እንደፈለጉ ዜማ ማውጣት አይቻልም። ኖ ኖ ኖ አይቻልም። እሱ ለአዝማሪ ብቻ ነው። አዝማሪም እንኳን ብዙም አልተቀየረም። በሀገራችን የነበረውን ይዞ ነው ሄደው ው ችኛ በቃ በአጼ ምኒልክ ጊዜ የነበረው የነጮች ኢንተርቬንሽን በመጣ ጊዜ ያው መሳሪያዎቻቸውን ይዘው ስለመጡ በአንድ ኦርኬስትራ ምናምን መዋቀር ጀመረ፣ ምናምን ምናምን ምናምን። ከዛ እያደገ መጣ። ሰው ከውጭ ዓለም የሙዚቃ ስሜት ጋር መቀላቀል ስንጀምር አዳዲስ ስልቶች መምጣት ጀመሩ። የሰዎች እይታም በኤክስፖዘራቸው ልክ እንደዛ ሆነ ማለት ነው። ግን በነባሩ የኢትዮጵያ ባህል ግን አዲስ ድርሰት የለም፣ ብዙ የነበረው ይቀጥላል በተለያየ ቃና፣ ቀለም፣ ቅኝት አንድ የዜማ መምህር የዜማ መምህር ቢሆንም የመድረስ ችሎታ ግን ብዙዎቹ የላቸው። ይሄም መከራከራችሉ ለምን አንድ ሰው ደርሶ እስካላሳየ ድረስ እንትን ማለት ነው። አንደኛ ጊዜ ላይኖራቸው ይችላል። ሁለተኛ ደግሞ ጸጋውም ላይኖር ይችላል። በነገራችን ላይ የኛ የዜማ የቅዳሴ የቀኔ የመጽሐፍት መምህራኖቻችን ላይብራሪ ናቸው። ላይብራሪ ሪፈረንሶቻችን ናቸው፣ ማጣቀሻዎቻችን ማለት ነው እና ደግሞ ሀብታችን ናቸው። ስለዚህ ከነሱ መካከል ደራሲ ሊሆኖር ይችላል፣ በጥረት ግን ደራሲ ሁሉም መሆን አይችሉም። ምክንያቱም መጽሐፍ ናቸው እነሱ በቃ የተቀመጡ መጽሐፍ ናቸው፣ የሚነበቡ መጽሐፎች ናቸው፣ የምታጠቀሷቸው መጽሐፎች ናቸው፣ የምጠይቋቸው መጽሐፎች ናቸው። ከዛ በላይ ግን አይደሉም። ወደ ድርሰት ግን ስንመጣ ከዚህ ይለያል። ስሜት መከሰት ቮልነረብል የሆነ ወይም ያ ስብራታችን የውስጣችን ደካማው ጎንን የመግለጽ በተጨማሪ ደግሞ የሰው ልጅም የአረዳድ ኤክስፖጀሮቹ ሁሉ ይመራሉ እና ኢምፕሮቫይዝ ከማድረግ ይጀምራል አንድ ሰው ለመድረስ ሲያስብ ማለት ነው። የሊቀመ ዘምራን ኪነ ጥበብ መዝሙር ብዙሃኖቹ በአርቲስት ሲራክ ነው የተደረሱት። አንደኛው እንደ ቸርነትን ነው። እንደ ቸርነት መዝሙር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰርክ ጉባኤ መዝጊያ ሆኖ ከቀረ እንግዲህ ስንት ዓመታት ሀያ ሰላሳ ሊሆን ነው ሰላሳ ሊሆን መሰለኝ ሰላሳ ዓመት አልፎታል ግን፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን የየለት የለት መዝሙሮች፣ የየለት የለት ቅዳሴ፣ የየለት የለት ዝማሬዎች አሏት። ማህበረሰቡ የሚያውቅበት ልክ ከራሱ ህይወት ጋር ሲያገናኘው እንደ ቸርነት እንግዲህ ሞር ይገናን ማለት ነው። አንድን ሰው ስለ ቅዳሴ ዜማ ከምትነግረው እንደ ቸርነት ዜማ የምትነግረው ሞር ከልቡ ጋር ይቀርባል። ምክንያቱም ቀላል ዜማ ነው። እሱ የሚረዳው ቋንቋ ነው። ሁለተኛ ደግሞ ለማስረዳት ውበቱን ብዙ አትቸገርም፣ ግልጽ ናቸው። በአጭር ድርሰት ብዙ ቀለም፣ ብዙ ጣዕም እና ብዙ መልእክት የታጨቀበት ነው። ይሄ ነው ድርሰት ማለት። እናም አንድ ሰው መሳሪያ ካለው ዜማ በልቡ ካለው መንፈስ ቅዱስ ጸጋ ከሰጠው ኤቭሪቲንግ ክን ሀፕን እና መንፈስ ቅዱስ ለየአንዳንዱ ደራሲ በተለያየ ልክ ነው የሚሰጣቸው ጸጋ። አንዳንዱ በጣም ብዙ ይሰጠዋል፣ አንዳንዱ ጥቂት ይሰጠውና ከዚያችን እያበዛት ይመጣል ሲበረታ። ያንን ሂደት ከሄደ በኋላ ፍልስፍናው ይወለዳል። ፍልስፍና ሁለት ነው ብዬ አምናለው። በዚህ በዜማ ላይ አንደኛው ቀጥታ መደመር መቀነስ ያለው ነው። ግጥሙን ቤት ማስላት ነው። የዜማውን ሪትም መጠበቅ ነው መሳሪያውን መስራት ነው። ከመሳሪያው ጋር መዋሃድ ነው። በቃ ሳይንሱ ነው ፍልስፍና። ሁለተኛው ግን ሪዝኒንግ ነው። ኢቨን ሪዝን የማይደረገውን ነገር ሪዝን ማድረግ ነው። ስሜትን፣ ጥልቃዊ የሆኑ ሀሳቦችን መግባት መውጣት ነው እንደ አማጺ እንደ ምንድነው ነፃነቱ እንደተነፈገ ሰው እምቢ ማለትን ነገር የመግለጥ ጉዳይ ነው እና ፍልስፍና አለው ፍልስፍናውን የመረዳት ጉዳይ ግን የሁላችንም አይደለም። ሁላችንም የተለያየ ጸጋ ነው ያለን፣ መጠነ ልኩም አንድ አይደለም። እና ስረዳ ይሄ ነው ለድርሰት መንገድ የሚከፍተው አንድ ሰው በትንሿ መዝሙር ተመራምረው ትንሽ ውበት መጨመር እሷ ላይ ካልቻለ ነገ መድረስ አይችልም፣ አይችልም። ለምሳሌ ይበላላ ይበላላ፣ ይሄ ነባር ዜማ ነው። ስለዚህ ይሄንን ወደ እኔ ላምጣው። እስኪ ኢምፕሮቫይዘር ይበላ ሀላ እችኛ ራሱ በጣም ብዙ ለውጥ ታመጣለች። ይበላ ሀላ ይበላ አሁን ወደ እኔ ክስት ሀሳብ የሚያመጣ ምንድን ነው? የትኞቹ ነገሮች ይፈቀዳሉ አይፈቀዱም ነው? ይህ እውቀት ነው የሚያጠይቀው። እና በዚህ ድርሰት ውስጥ የሚወለደው ሁሉ ነገር መልካም ነው አይደለም። ማጣቀሻችን ማን ነው የነገርኳችሁ? እነዛ መጽሐፎቻችን ናቸው ከቅዱስ ያሬድ ወጧሉ ወይ አልወጣም ወይ እርግጥ ሁሉም ነገር የቅዱስ ያሬድ ነው ደግሞ ብዬም አላምንም ለምን ካላችሁኝ አንዳንድ ለህዝብ የተወተው ዜማዎች አሉ ቅዱስ ያሬድ ውስጥም የማታገኟቸው ግን ይሄ ማለት ለዛውን ያጣሉ ማለት አይደለም እንግዲህ እስኪ በዚህ መልኩ እስኪ አጠይቁ ለእናንተ ድርሰት ምንድን ነው የድርሰት መንገድ ምንድን ነው መሰረቱ ምንድን ነው እስኪ እናውራበት